ዓለም በአንድም ይሁን በሌላ አጋጣሚ አብዮትን ያላስተናገደችበት ወቅት የለም። የፊውዳል ስርዓትን ለመገርሰስ ከተጀመሩት የጭሰኞች አመፃዎች ጀምሮ ሶሻሊስት አገዛዝን በዲሞክራሲ ለመቀየር እስከተደረጉ አብዮታዊ ትንቅንቆች አልፋለች። በአንደኛው ክፍለ ዘመን ደግሞ በዲሞክራሲ ካባ ስር ተደብቀው የሚሰሩ እንደ ሙስና ያሉ ወንጀሎችን በመጠየፍ በተለያዩ ክፍላት አለማት አመፃዎች እየተነሱ ይገኛሉ። ሙስና በቃን፣ ስራ አጥነት በእኛ ይብቃ፣ የኃይል መሠረተ ልማቶች ውሃና ለሰው ልጅ የሚያስፈልጉ መሠረታዊ ፍላጎቶች ሊሟሉ ሲሉ አመፃ የጀመሩት ራሳቸውን ጄኔሬሽን ዜድ፣ ዙመርስ አሊያም ጄንዚዎች ናቸው። በቅርቡ የኔፓሎችን ተቃውሞ በመከተል አመፃ ያስነሱት ማዳጋስካሮች ፕሬዝዳንት አንድሪ ራጆ ኤሊና አፍሪካን ለቀው እንዲወጡ ማድረጋቸው ተሰምተዋል። ተቃውሞው መቀጣጠል የጀመረው ሁለት ታዋቂ ፖለቲከኞች በመስከረም 9 2017 ዓ ም ለስር መዳረጋቸውን ተከትሎ ነው። ፖለቲከኞቹ በአገሪቱ እየታ ያለውን ከፍተኛ የሆነ የኤሌክትሪክ ኃይልና የውሃ አቅርቦት ችግር የሚቃወም ሰላማዊ ሰልፍ በዋና ከተማዋ አንታናና ሪቮ ለማካሄድ አቅደውም ነበር። ንብረትነቱ የመንግስት የሆነው ጅራማ የተሰኘ ኤሌክትሪክና ውሃ አቅራቢ ኩባንያ በየቀኑ ለሰዓታት የሚያቀርበውን አገልግሎት እያቋረጠም ነበር። ይህንን በመቃወም ሰልፍ የወጡት የማዳጋስካር ዜጎች እንደተናገሩት ፕሬዚዳንቱና መንግስታቸው የግል ሀብት ከማካበት በዘለለ የአገር ጥቅም እያስቀደመው አይደለም ሲሉ ገልጸዋል። መረጃዎቹ የሚያመላክቱት ከሆነ የማዳጋስካር ዜጎች የቀን የነፍስ ወከፍ ገቢያቸው ከሁለት ዶላር እያነሰ ሲሆን የገንዘባቸው የምንዛሪ አቅም ሲለካም እጅጉን የተዳከመ መሆኑን ኤክስ ትራንስፈር የተሰኘ ምጣኔ ሀብታ ያተታ የሚያዘጋጀው ተቋም ይገልጻል። በርካታ የሀገሪቱ ዜጎች የፖለቲከኞቹን መታሰር ህጋዊ ተቋሙን ለማፈን እንደተደረገ ሙከራ ስለቆጠሩት ጉዳዩ ህዝባዊ ቁጣን እንዲፈጠር ምክንያት ሆኗል። እርምጃው የሲቪል ማህበረሰብ ቡድኖች ጥያቄውን እንዲያስቀጥሉትና ጄን እዚህ ማዳ የተባለው በወጣቶች የሚመራ የኦንላይን እንቅስቃሴ እንዲፈጠር አድርጓል። ተቃውሞ በዋና ከተማዋ ብቻ የተገደበ አልነበረም። በአገሪቱ በሚገኙ ስምንት ከተሞችም በመስፋፋት ከባድ ተቃውሞ አስነስተዋል። መፈክሮቻቸውን ከፍ አድርገው አደባባይ የወጡት ሰልፈኞች የአገልግሎት መቆራረጡን ተቃውመዋል። መንግስታቸው መሠረታዊ መብትን ለማስጠበቅ እንዳልቻለ በማንሳትም ወቅሰዋል። አክቲቪስቶች ደግሞ በኩባንያ ውስጥ የተንሰራፋ ሙስና ለተፈጠረው የኤሌክትሪክ አቅርቦት ምክንያት እንደሆነ በማንሳት ወንጅለዋል። ታዲያ ይህንን ተቃውሞ ለመመለስ ወታደራዊ ኃይላቸውን መጠቀም የጀመሩት ራጆ ኤሊና ሀገሪቱን ወደ ባሰው ጥንቅት ውስጥ እንደሚከታት አላሰቡም ነበር። ሆኖም ከቀናት በኋላ ወታደሮቹም የህዝቡን አመጽ እንዲቀላቀሉ ማድረጉን ተከትሎ ነው ፕሬዝዳንቱ ከሀገር እንዲሸሹ ምክንያት ይሆናቸው ተብሏል። ይህንን ተከትሎም በመንግስት እየታዘዙት ወታደሮች ወደ ህዝብ ቃታ መሳብ ሲጀምሩ ገሚሱ ወደ ህዝቡ ተቀላቅሎ ፕሬዝዳንቱን ከሀገር ያስለቀቀ ድርጊት ሆኗል። የተባበሩት መንግስት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ኮሚሽነር የሆኑት ቮልከር ቱርክ በጸጥታ ኃይሎች ኃይል የተቀላቀለ እርምጃ መደናገጣቸውን ገልጿል። ሰልፈኞቹ ሲታሰሩ እንዲሁም ሲደበደቡና ጥይት ሲተኮስባቸው መመልከታቸውንም ተናግረዋል። ኮሚሽነሩ ባወጡት መግለጫም የጸጥታ ኃይሎች አላስፈላጊና ያልተመጣጠነ ኃይል ከመጠቀም እንዲቆጠቡ እንዲሁም በዘፈቀደ የታሰሩ ተቃዋሚዎችን በሙሉ በአስቸኳይ እንዲለቀቁ አሳስባለሁ ብለዋል። የማዳጋስካሩን አመፅ ያስነሳው የኑሮ ውድነት የመብራትና የውሃ መቆራረጥ ነው። ይህ ለኳሽ ምክንያት ነው። ሰልፈኞቹ ሌሎች ተደራራቢ ኢኮኖሚያዊና ፖለቲካዊ ጥያቄዎች አሏቸው። ፕሬዝዳንቱ ካቢኔ በትኛለሁ፣ መንግስት አፍርሻለሁ፣ የእናንተን ጥያቄ የሚመልስ መንግስት እንደገና አዋቅራለሁ፣ ትንፋሽ ስጡኝ እያለ ቢማጸንም ቅሉ አመንዝራ ብትቆርብም አምኗትም እንዲሉ ሰልፈኛው በመጀመሪያ ደረጃ አንተ ራስህ መንበር ላይ እንድትቆይ ማን ፈቀደልህ ሲሉት የቆዩ ሲሆን አሁን ፕሬዝዳንቱ ሀገሪቱን እንዲለቅ ተገዷል። የተባበሩት መንግስታት መረጃ እንደሚያመላክተው ከሞቱት መካከል ጸጥታ ኃይል አባላት የተገደሉ ተቃዋሚዎችና ተሳትፎ ያልነበራቸው ሰዎች ይገኙበታል። ሌሎች ደግሞ ከተቃዋሚዎች ጋር ግንኙነት በሌላቸው ግለሰቦችና ወንበዴዎች በተስፋፋ ጥቃትና ዘረፋ ተገድሏል ተብሏል። የሀገሪቱ የውጭ ጉዳይ ዲፕሎማቶችና ወታደራዊ ምንጮች እንደገለጹት ራጆ ኤሊና ማዳጋስካርን ለቅ የወጡት የተወሰኑ የሀገሪቱ ወታደሮች መግዳት ከጀመሩ በኋላ ነው ብለዋል። በተጨማሪም የተቃዋሚ ፓርቲ መሪ የሆኑት ሳይቲኒ የፕሬዚዳንቱ ሰራተኞችን ደውለን ጠይቀናል። ፕሬዚዳንቱ ሀገር ሀገር ጥለው መውጣታቸውን አረጋግጠዋል ሲሉ ቢናገሩም ፕሬዝዳንቱ ወደ የትኛው ሀገር እንዳቀኑ ማወቅ አለመቻሉን ጠቁመዋል። የፕሬዝዳንቱ ጽሕፈት ቤት አስተያየት እንዲሰጥ ለቀረበላቸው ጥያቄ ምንም አይነት ምላሽ አልሰጡም። ራጆ ኤሊና በፌስቡክ ለሕዝብ ባሰራጩት መልእክትም የራሰን ሕይወት ለመጠበቅ ደህና ወደ ተባለ ቦታ ሄጃለሁ፣ ማዳጋስካር አደጋ ላይ እንድትወርቅ አልፈቅደም ሲሉ ተናግረዋል። ሆኖም ፕሬዝዳንቱ የት እንዳሉ ከመናገር ነው የተቆጠቡት። ሆኖም ከሰዓታት በኋላ ሮይተርስ አጣራሁት ባለው መረጃ መሰረት ራጆ ኤሊና የቀድሞ የማዳጋስካር ቅኝ ገዢ በሆነችው ፈረንሳይ ወታደራዊ አውሮፕላን ከሀገር ጥለው መብረራቸውን አረጋግጠዋል። ምናልባትም ፕሬዝዳንቱ የመጨረሻ መዳረሻቸው ባይታወቅም በሞሪሸስ አድርገው ዱባይ ሊገቡ ይችላሉ የሚሉ መላምቶች ስለመኖራቸው ተገልጿል። የፈረንሳይ ራዲዮ አርኤፍአይ ፕሬዝዳንቱ ከፕሬዚዳንት ኢማኑኤል ማክሮን ጋር ስምምነት ላይ በመድረሳቸው ከሀገር መውጣታቸውን ዘግበዋል። ሆኖም ማክሮን በግብጽ በጋዛ የተኩስ አቁምና የእገታ ስምምነት ላይ ከተካሄደው ስብሰባ በኋላ በግብጽ ሲናገሩ ፈረንሳይ ራጆ ኤሊናን ከሀገሩ እንዲሸሽ መርዳቷን ወዲያውኑ ማረጋገጥ አልቻልኩም ብለዋል። በማዳጋስካር ህገ መንግስታዊ ስርዓት መጠበቅ እንዳለበትና ፈረንሳይ የሀገሪቱን ወጣቶች ቅሬታ ብትረዳም እነዚያ ቅሬታዎች በወታደራዊ አንጃዎች መጠቀሚያ መሆን የለባቸውም ሲሉ አክለዋል። ማዳጋስካር ምንም እንኳ በ በተፈጥሮ ጸጋ የተትረፈረፈች ሀገር ብትሆንም በዓለም በጣም ድሃ ከሆኑ ሀገራት መካከል አንዷ ናት። የዓለም ባንክ መረጃ እንደሚያመላክተውም 75 በመቶ የሚሆነው ሕዝቧ ከድህነት ወለል በታች ይኖራል። ተቃዋሚዎች በተደጋጋሚ በውሃና መብራት መቆራረጥ ምክንያት ቁጣቸውን መግለጽ ቢጀምሩም በኋላ ላይ በስራ አጥነት ሙስናና በኑሮ ውድነት ምክንያት በፕሬዚዳንቱና መንግስታቸው ላይ ተቃውሞ ተቀጣጥሏል። የፖለቲካ ተመራማሪና የሰብአዊ መብት ተሟጋቿ ኬታ ካንድሪያና ለኤፍፒ እንደተናገረችው ባለስልጣናት ተቃውሞን ለማፈን ኃይል መጠቀምን የሚመርጡ ከሆነ ሰልፈኞች ተቃውሟቸውን ሊያራዝሙና ሊያባብሱት ይችላሉ ብላለች። ውጤቱ የፖለቲካ መከፋፈልን፣ አለ ተብሎ የሚታሰብን የውጭ ጣልቃ ገብነትን በተመለከተ ጠንካራ ብሔርተኝነትና ኢኮኖሚያዊ መዘዞችን እያስከትላል ትላለች። ነገር ግን መንግስት ሰዓት እላፊ መጣሉና የተባበሩት መንግስታት የጉዳት ሪፖርቶችን ውድቅ ማድረጉ ወደ ስምነት ከመምጣት ይልቅ አፈናን በእጥፍ ሊጨምር እንደሚችል የሚያመላከት ሊሆን እንደሚችል ጠቁማለች። ፕሬዚዳንት ራጆ ኤሌና የመንግስት መገናኛ ብዙሀና ቁልፍ ተቋማት ላይ ያላቸው ቁጥጥር ነገሩን እየከፋ ማድረጋቸውም ተገልጿል። ባለፈው ሳምንት በዋና ከተማዋ አንታናና ሪቮ ከታዩት መፈክሮች አንዱ ችግር አንፈልግም የምንፈልገው መብታችንም ብቻ ነው የሚል ነበር። ይሁን እንጂ አንዳንድ ሪፖርቶች እንደሚያመለክቱት ባለፈው ሳምንት የወጡ ተቃዋሚዎች ቢያንስ የሁለት ምክር ቤት አባላትን መኖሪያ አውድመዋል። ሰልፈኞቹ ይህንን ያደረጉት ቤቶችን በሳት በማያያዝ ሊሆን ይችላል ነው የተባለው። የጄንዚ እንቅስቃሴ መሪዎች በበኩላቸው ተከፍሏቸው የመጡ ወንበዴዎች የወጣቶቹን ተቃውሞ ለመጥለፍ የተለያዩ ህንጻዎች ዘርፈዋል በማለት ከሰዋል። የስነ መንግስት ባለሙያዎች ደግሞ ወታደራዊ አካል ተቃዋሚዎች ላይ እርምጃ እንዲወስድ የሚሰጠውን ትዕዛዝ የማይቀበል ከሆነ ወሳኝ ለውጥ ሊመጣ ይችላል ብለዋል። የፕሬዚዳንቱ ቃል አቀባይ ሎቫ ራኖ ማሮ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ መፈንቅለ መንግስት አንፈልግም፣ ምክንያቱም መፈንቅለ መንግስት ሀገርን ያጠፋል፣ ምክንያቱም መፈንቅለ መንግስት የልጆቻችንን የወደፊት ተስፋ ያጠፋል ብለዋል። ማዳጋስካር እንደ አውሮፓውያኑ አቆጣጠር በ1960 ነጻነቷን ካገኘችበት ጊዜ አንስቶ በርካታ ሕዝባዊ አመጽ አስተናግዳለች። በአውሮፓውያኑ በ2009 የቀድሞው ፕሬዚዳንት ራቫሎ ማናና ወርደው ራጆ ኤሊና ለመጀመሪያ ጊዜ ወደ ስልጣን እንዲመጡ ያደረገው ህዝባዊ ተቃውሞ ተጠቃሽ ነው። የጄኔሬሽን ዜድ ወይም ጄንዚዎች እንቅስቃሴ አይሎባት የነበረችው ኔፓልም ታዲያ ጠቅላይ ሚኒስትሩ ስልጣናቸውን እንዲለቁ ምክንያት እንደነበር የሚታወስ ነው። ይህንኑ አመፅ ተከትለውም የኔፓል ጦር አዛዥ ተቃዋሚዎች በአሁኑ ወቅት የተቀሰቀሰውን ቀውስ በመጠቀም በግልና በህዝብ ንብረት ላይ ዘረፋዎችን፣ ውድመቶችን እንዲሁም የእሳት ቃጠሎችን እያደረሱ እንደሚገኙ በተደጋጋሚ ሲገለጽ ቆይቷል። እውከቱ ከቀጠለ የኔፓልን ጦር ጨምሮ ሁሉም የጸጥታ ተቋማት ሁኔታውን ለመቆጣጠር ቁርጠኛ ናቸው ማለታቸውም አይዘነጋም። ታዲያ ጠቅላይ ሚኒስተር ሻርማ ኦሊ ስልጣናቸውን ከለቀቁ በኋላ ሹሺላ ሻርማ የሽግግር ጠቅላይ ሚኒስተር ሆነው እየመሩ ይገኛሉ። አዲሲቷ ጠቅላይ ሚኒስተር ባላቸው የጸረ ሙስና አቋም በመላው ሀገሪቱ የሚወደዱና የሚታወቁ ሲሆን ሀገሪቱ አመራር እስከምታገኝ ድረስ የሚያገለግሉና በተቃውሞ ሰዓት ስለነበሩ ድመቶች ሞት እንዲሁም አዲስ ምርጫ እንዲካሄድ በላፊ እንደሚሰሩም <imit> አረጋግጧል። <imit> <imit>